አሰላሙ ዓሌይኩም ወረህመቱላይ ወበረካቱሁ ሰላም ጤና ይስትልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከእኛ ጋር ሁሉ ሰላም ነው። እጅግ ወሳኝ ወሳኝ የሆኑ መረጃዎችን በተለይ በዛሬው ዕለት አነጋጋሪ የሆነ ርዕሰ ጉዳይ የኢትዮጵያ ኤሌክትሪክ ኃይል አገልግሎት አዲስ መግለጫ ሰጥቷል። እኛም ይህንን መግለጫ በተመለከተ ቀን ላይ መረጃውን ወደ እናንተ አድርሰናል። አሁን ደግሞ ተጨማሪ ሕጎቹ ይፋ ሆነዋል። በዝርዝር ሕግ ውስጥ ማን ሲጠቁም ነው የሚያዘው? የተያዘው ሰው ምን ይደረጋል? የጠቆመው ሰው ምን ያክል ይሸለማል? የሚሉትን ዝርዝር መረጃ ወደ እናንተ የምናደርስ ነው የሚሆነው። በተጨማሪም ደግሞ ሁለት መረጃዎችን ይዘንላችኋል። ከሐምሌ አንድ ጀምሮ ከ20 ዓመት በላይ ያገለገሉ የመንግሥት ሠራተኞችን በተመለከተ አስደንጋጭ መረጃ ወጥቷል። በዚህም የአስር ሺዎቹ ዕጣ ፈንታ ይፋ ሆኗል። የእስራኤልና የኢራን አምስተኛ ቀንን ያስቆጠረው ዘመቻ ተከትሎ በዛሬው ዕለት የነዳጅ ዋጋ ያልተጠበቀ ጭማሪ መፈጠሩ ኢትዮጵያውያንን ጨምሮ በርካታ የዓለም ሀገራት መነጋገሪያ ሆኗል። ይህንና መሰል መረጃ ወደ እናንተ እናደርሳለን። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ከቅርብ ጊዜ ወዲህ የኢትዮጵያ ኤሌክትሪክ አገልግሎት ከፍተኛ የሆነ ዝርፊያ እየተፈጸመበት እንደሆነና ከፍተኛ የንብረት ውድመት እንዳስከተለም በተደጋጋሚ መግለጫ ሲያወጣ መቆየቱ አይዘነጋም። ይህንንም በተመለከተ በዛሬው ዕለት እስከ አንድ ሚሊዮን ብር የሚያስቀጣ ቅጣት መጣሉን በተመለከተ ከሰዓታቶች በፊት ሙሉ መረጃና ሙሉ ዝርዝሩን ወደ እናንተ ደርሰናል። ይህ በእንዲህ እንዳለ የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 11 ወራት ደንብን በማስከበር ስራዎች የተገኙ ግኝቶችና አዲሱን የኤነርጂ አጠቃቀም ቆጣሪና ተያያዥ ዕቃዎችን ምርመራ መመሪያ ይፋ አድርጓል። አገልግሎቱ ባለፉት 11 ወራት ብቻ 9369 ከኃይል ስርቆት ያልተፈቀደ የኃይል ጭነት እንዲሁም ብሬከር መቀየር ጋር የተያያዙ ግኝቶች መመዝገባቸውን ገልጾ ይህም 259 259,608,455 ብር ኪሳራ በተቋሙ ላይ እንደደረሰ ገልጿል። ይህንን ለመከላከል ያግዛል ያለውን በየደረጃው የሚወሰዱ የቅጣት እርምጃዎችን የያዙ መመሪያም ይፋ አድርጓል። በዚህ መመሪያ መሠረት ተቀማጭ እንዲሆን የተደረገው ገንዘብን በተመለከተም የኤሌክትሪክ ኃይል ስርቆት ፈጽሞና በአሰራር ስርዓቱ መሰረት ተገቢውን መስፈርቶች አሟልቶ ኃይል የተገኘለት ደንበኛ ለሁለት ዓመት በሕጋዊ አግባብ መጠቀሙ ሲረጋገጥ ያስያዘው ተቀማጭ ገንዘብ እንዲመለስለትም ይደረጋል። የኢነርጂ ስርቆት መፈጸሙን ለጠቆመ አካል ጠቋሚው ትክክለኛ መሆኑ ከተረጋገጠ በኋላ ስርቆቱን ከፈጸመው አካል ላይ ያልተከፈለ ኢነርጂ ፍጆታና ቅጣት ተሰልቶ የቅጣት ገንዘቡ ላይ 25 በመቶ ማበረታቻ ክፍያ እንዲከፈል ይደረጋል። መመሪያው መጽደቁን አገልግሎቱ በዛሬው ዕለት በሰጠው ጋዜጣዊ መግለጫ ላይ ይፋ ያደረገ ሲሆን ስለ መመሪያው ግንዛቤ ማስጨበጫ መድረኮች በቀጣይነት የሚከናወኑ መሆኑንም አሳውቋል። ይህ በእንዲህ እንዳለ ከሐምሌ አንድ ጀምሮ ከ20 ዓመት በላይ ያገለገሉ የመንግሥት ሠራተኞችን ጨምሮ የ10 ሺህ ሰዎች ዕጣ ፈንታ በዛሬው ዕለት ይፋ ሆነዋል። ከጥቂት ወራት በፊት የጸደቀው የመንግስት ሰራተኞች አዋጅ ተቋማት ተልኳቸውን በብቃት እንዲፈጽሙ የሚያስችል ነው ቢባልም ከአዋጁ ጋር ተያይዞ በርካታ የመንግስት ሰራተኞች ከስራ ሊቀነሱ እንደሚችሉ መሰረት ሚዲያ ከወራቶች በፊት መዘገቡ ይታወሳል። ታዲያ በዛሬው ዕለት በደረሰው መረጃ እንደሚጠቁመው በአስር ሺዎች የሚቆጠሩ የመንግሥት ሠራተኞች ከሐምሌ 1 2017 ጀምሮ ከሥራ ሊቀነሱ እንደሆነ ታውቋል። በዚህም ሁሉም የመንግስት ተቋማት ሪፎርም በሚል አሰራር ከሃያ ዓመት በላይ ያገለገሉ ሠራተኞችን ጨምሮ ከሐምሌ አንድ ጀምሮ ውላቸው እንዲቋረጥ ከወዲሁ ዝግጅት እየተደረገ መሆኑን መሠረት ሚዲያ ከመንግሥት ምንጮች አረጋግጧል። ከኢትዮጵያ አየር መንገድ እስከ ምድር ባቡር ኮርፖሬሽን፣ ከፓርላማ ጽህፈት ቤት እስከ ዩኒቨርስቲ፣ ከክፍለ ከተማ እስከ ሚኒስቴር መሥሪያ ቤቶች ወዘተ ይተገበር አል በተባለው በዚህ የሰራተኛ ቅነሳ በ10 ሺዎች የሚቆጠሩ ሰራተኞች ከስራቸው ይሰናበታሉ ተብሎ ይጠበቃል። ህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር አቶ ተስፋዬ በልጅጌም ሂደቱ የግለሰቦችን መብት ያላግባብ እንዳይጎዳ ሚዛኑን አስጠብቆ በመሄድ ረገድ ተገቢውን ጥንቃቄ ያደርጋል ቢሉም በርካቶች ከስራቸው መቀነሳቸው እንደማይቀርም ታውቋል። የረቂቅ አዋጁን ይዘት በአግባቡ ባለመረዳት በአንዳንድ የሚዲያ ተቋማት የተዘገቡ መረጃዎች እየተላለፉ እንደሆነ የሚነገርለት ዶክተር ነጋሪ በበኩላቸው ግልጸኝነት በሚያስፈልጋቸው ጉዳዮች ላይ በመወያየት ረቂቅ አዋጁን የበለጠ ለማዳበርና ህዝቡ ትክክለኛ መረጃ እንዲያገኝ ለማድረግ ይደረጋልም ብለዋል። አዋጁ እንደ ፍርድ ቤት፣ አቃቤ ህግ፣ ፖሊስ፣ መከላከያና ደህንነትን የመሳሰሉ ተቋማት ውስጥ የብሔር ስብጥር ለማድረግም ያለመ መሆኑን የጠቆሙት ምንጮቻችን ማለቱን መሰረት ሚዲያ አመሻሹን ያወጣው ሪፖርት ያስነብባል። በመጨረሻም የእስራኤልና የኢራን አምስተኛ ቀን ያስቆጠረው ዘመቻ ተከትሎ በዛሬው ዕለት የነዳጅ ዋጋ ያልተጠበቀ ጭማሪ መፈጠሩ በርካታ ኢትዮጵያንን ጨምሮ በርካታ የዓለም ሀገራት ዜጎች መነጋገሪያ ሆነዋል። የቻይና መንግስት በዛሬው ዕለት በውጭ ጉዳይ ሚኒስትሩ በኩል ባወጣው መግለጫ አምስተኛ ቀኑን ባስቆጠረው የኢራንና የእስራኤል ጦርነት ላይ አሜሪካ ቤንዚልን ጨምሮ ነዳጅን በከፍተኛ ሁኔታ እየጨመረች ነው ማለቱን ተናግረዋል። በመግለጫው በእስራኤልና በኢራን መካከል እየተባባሰ ባለው ግጭት በእሳት ላይ ቤንዚል ጨምሯል ሲሉም ፕሬዝዳንቱ አክለዋል። እስራኤልና ኢራን የአየርና የሚሳኤል ጥቃት መለዋወጣቸው የቀጠሉ ሲሆን ቴላዚዝ በተለያዩ የኢራን ጦር ኃይሎችና ወሳኝ ኢላማ ላይ ጥቃት ስትሰነዝር፣ ኢራን በበርካታ የእስራኤል ከተሞች የባላስቲክ ሚሳኤልን ማስፎንጨፏን ቀጥላለች ማለቱን ቢቢሲ ዘግቦታል። ይህንን ቀናትን ያስቆጠረ የሁለቱ ሀገራት ጦርነት ከቀጠናው አልፎ በፋርሱም በኦማን ባህረ ሰላጤ መካከል ያለውን ስርጥ እንዲሆን የመን ጅቡቲ፣ ኤርትራን የሚያዋስኑ ባሌል ማንዳን ስርጥ ወሳኝ የንግድ መርከቦች መተላለፊያና ባሕረ ሰላጤ እንዲሁም ቀይ ባህር ያለውን የዓለም ንግድ ልውውጥ በከፍተኛ ደረጃ እንደሚረዳ እየተነገረም ይገኛል። በዚህ የተነሳ ከሰሞኑ እጅግ በከፍተኛ ሁኔታ የነዳጅ ዋጋ ጭማሪ ማሳየቱ በተለይ ኢትዮጵያውያኖች ከፍተኛ መነጋገሪያ የሆነበት ነገር ቢኖር ትንሽ ነገር ከታየ የነዳጅ ዋጋ ላይ የሚደረገውን ጭማሪ በመመልከት ጓለራሴ ማለታቸው እየተገለጸ ይገኛል። እናንተም ሀሳብ አስተያየታችሁ ምን ይመስላል? በኮመንት አስነብቡን። ሰላም ለሀገራችን፣ ሰላም ለዓለማት ህዝብ። ቪዲዮውን ላይክ ላይክ ሸርሸር እያደረጋችሁ ለብዙ ወገኖቻችን እንዲደርስ አድርጉት። ለቻነላችን ደግሞ አዲስ ከሆናችሁ እንዲህ አይነት መረጃ እንዲደርሳችሁ ሰብስክራይብ በማድረግ የኖቲፊኬሽን ማብራቷን ማብራታችሁን አትዘንጉ እንላለን። ለመሻሹ የያዝኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።